እንዴት አላችሁ የተከበራችሁ አድማጮቻችን እንደ ሰነበታችሁ የታተላችሁ የምትገኙት አራት ሶስት ሶስት ባራዳ ፌም ዘጠና አምስት ነጥብ አንድ ነው ማንቸስተር ዩናይትድ በሳምንቱ መጨረሻ ከቶትናም ጋር ባደረገው ጨዋታ ሁለት ለሁለት መሆናቸው ውጤት ላይቷል በዚህ ውድድር ዘመን ቀድሞ ጎል የማስቆጠር ችግር የለበትም ነገር ግን ውጤቱን አስጠብቆ የመውጣት ጉዳይ ጥያቄ እየተነሳበት ነው የሚገኘው በሁለት ሳምንት ብቻ ከመምራት ተነስቶ ማግኘት ከነበረበት ስድስት ነጥብ አራቱን ጥሎ ሁለቱን ነው ያሳካው አሁን አስራ ስምንት ነጥብ ነው ያለው ሁለቱንም ጨዋታ እንደመራ በዛ ውጤቱን ማኔጅ አድርጎ መውጣት ቢችል ኖሮ የበለጠ ነጥቡን ወደ 22 በማሳደግ ከመሪው አርሰናል ጋር የአራት ነጥብ ልዩነት ይኖረው ነበር። በሊግ ደረጃ ሰንጠረዥ ሶስተኛ ደረጃ ላይ መቀመጥ የሚችልበት እድል ነበር በጎል ልዩነት ማንቸስተር ሲቲን ተከትሎ። ያ ግን አልሆነም። ተመሳሳይ ሂደት ነው እየተመለከትን ያለ ነው። ኖቲንጋም ፎረስት ያለበት ሁኔታ ይታወቃል። የአሰልጣኝ ሹምሽር አድርጎ አስተማማኝ ቡድን አይደለም። ዘንድሮ እጅግ በጣም አስከፊ የውድድር ዘመን ነው እያሳለፈ የሚገኘው። በታሪክ ለመጀመሪያ ጊዜ ተከታታይ ጨዋታዎችን ስድስት ሰባት ተከታታይ ጨዋታዎችን ሳያሸንፍ ቆይቷል የሶስት አሰልጣኞች ሹምሽርም አድርጓል የመጨረሻው አሰልጣኝ አሰልጣኝ ሾንዳዎች ናቸው ቶትናም በሜዳው ጥሩ ሪከርድ ያለው ቡድን አይደለም በሜዳው ባስመዘገባቸው ሪከርዶች በዚህ ውድድር ዘመን ወራጅ ቀጠና ላይ ነበር መገኘት የነበረበት ከሜዳ ውጭ ያስመዘገበው ሪከርድ እጅ በጣም የተሻለ ነው ከሜዳ ውጭ ያስመዘገባቸው ሪከርዶች በሪጎ ደጃ ሰንጠረዥ አንደኛ ሁለተኛ ደረጃ ላይ የሚያስቀምጡት ናቸው ከሁለቱም ቡድኖች ጋር ባደረገው ጨዋታ በእርግጥ ሁለቱም ጨዋታዎች ከሜዳ ውጭ ያደረጋቸው ጨዋታዎች ናቸው ማንቸስተር ዩናይትድ ና ከሜዳ ውጭ የሚደረጉ ጨዋታዎች ደግሞ። ይታወቃሉ። ሪከርዳቸው ምን እንደሆነ። በታሪክ ለመጀመሪያ ጊዜ እንግዲህ አሰልጣኝ ሮበና ሞሪም በአምስት ተከታታይ ጨዋታዎች ሳይሸነፉ ተጓዙ የሚለው ሪከርድ ምን ያህል ቡድኑ ያለበት ሁኔታ በሚገባ የሚነግረን ነው። ግን ደግሞ ቀድሞ ጎል ያስቆጥራል የተጻፈ ስክሪፕት እስኪመስል ድረስ እንግዲህ እየመራ ጎል የማስተናገድ ነገር እየተመለከትንበት ነው ያለ ነው። ከዛ በኋላ ደግሞ ተመልሶ ጨዋታውን ማሳደድ ቼዝ ማድረግ የተያዘ ይመስላል። ማንቸስተር ዩናይትድ በቅዳሜ የመሳሳት ጨዋታ እጅግ በጣም ጥሩ ብቃት ላይ የሚገኘው ብሪያን ቤበው ቀድሞ ጎል አስቆጠረ። ከዛ በኋላ እስከ ሰማንያ አራተኛው ደቂቃ ድረስ አንድ ለባዶ መራ። ቀድሞ አማካዩ በዚህ ሰዓት የቡድኑ ቁድ ተጫዋች ካዜሜሮ ተቀይሮ ወጣ። በኋላ ላይ ሁለት ጎሎችን ሰማንያ አራተኛው ና ዘጠና አንደኛው ደቂቃ ላይ አስተናግዶ እንግዲህ ራሱን አጣብቂኝ ውስጥ ካስገባ በኋላ የዳኛው ፊሽካ በሚጠበቅበት ሰዓት ከማዕዘን ምት ማቲያስ ደ ሊት የአቻነቱን ጎል አስቆጠረ። ጥሩ ሪከርድ አይደለም ከቶትናም ጋር ያለው። ባለፈው የውድድር ዘመን በአራት ጨዋታዎች ተሸንፏል በቶትናም። አንድ የዩሮፓ ሊግ የፍጻሜ ጨዋታ፣ አንድ የካራባው ካፕ፣ ሁለት የፕሪሚየር ሊግ ደርሶ መለስ ጨዋታ። ረዥም ጊዜ ሆኖታል ማንቸስተር ዩናይትድ ቶትናምን ካሸነፈ። ወትሮ ቶትናም ለማንቸስተር ዩናይትድ እጅግ በጣም ቀላል ቡድን ነበር። ካሞን ዚ ሲስ ስፐርስ ነበር ይሉ የነበረው ሰር አሌክስ ፈርጉሰን በመልበሻ ክፍል እንኳን ምንም ነገር መናገር ሳያስፈልጋቸውና ማንቸስተር ዩናይትድና ጨዋታን ማኔጅ የማድረግ ጉዳይ ትናንት በነበረን ፕሮግራም የአርሰናልን ጨዋታ ማኔጅ የማድረግ ኳሊቲ ስናነሳ ነበር በማንቸስተር ዩናይትድ በኩል ግን የተቃርኖ ስሜት ነው ያለው በዚህ ረገድ እና ምን ታዘብን የሚል ማንቸስተር ዩናይትድ ና ጨዋታን ማኔጅ አድርጎ ውጤቱን አስጠብቆ የመውጣት ጉዳይ ችግር ያ እኔ የስኳድ ዲቭዝ ጉዳይ አንደኛው ዋነኛው ችግሩ ነው ብዬ ነው የማምነው ማርክ አሁን በማንቸስተር ዩናይትድ ውስጥ በመጀመሪያው ላይናፕ ጥሩ መሻሻሎች እየተመለከትን ነው። እንግዲህ ጨዋታን ጎል አስቆጥረው ለመጀመራቸውም እንደ ምክንያት የሚነሳው በቋሚ 11 ማንችስተር ዩናይትድ የሚጠቀማቸው ተጫዋቾች በንጽጽር የተሻለ ኳሊቲ ያላቸውን ተጫዋቾች በመጠቀሙ ምክንያት ነው የሚል እይታ ነው ያለኝ እኔ። ምክንያቱም ከካዝሚሮ ጋር ነገሮች ብዙ እያያዙብኛል እኔ ማርክ ማንችስተር ዩናይትድ ውጤት ለማስጠበቅ እየተቸገረ ያለበት ዋነኛ ምክንያት ካዝሜሮ ነው የሚል እይታ ነው ያለኝ። አሁን ካዝሜሮ የማንቸስተር ዩናይትድ የማጥቃትም የመከላከልም ጥሩ አማራጭ ሆነዋል። ቲሞ የሱ ጥገኛው ነው። ያ በትክክል ሶስት ጎሎች አስቆጥሮ አንድ ለጎል አመቻችቶ አቀብሏል። በአራት ጎሎች ላይ ቀጥተኛ ተሳትፎ አለው። ይህ ስድስት ቁጥር ቡድኑ ሚዛን ጋር ተያይዞ ደግሞ እኔ ያለሱ ስንት ደቂቃ ጎል ሳይቆጠርበት መጓዝ እንደሚችል እርግጠኛ መሆን የሚቻል አይመስለኝም። ማርክ ካዝሜሮ ያለበት ማንቸስተር ዩናይትድ እና ካዝሜሮ ተቀይሮ ሲወጣ ጉሩ የሚገባበትን ችግር ስትመለከት ያለዚህ ተጫዋች የማንቸስተር ዩናይትድ ሲዝን በጣም መጥፎ ሊሆን እንደሚችል በእርግጠኝነት መናገር ይቻላል። ስለዚህ የስኳድ ዴቭዝ ጉዳይ ነው እንድል የሚያደርግ ምንድን ነው ከካዝሜሮ ጋር ዘጠና ደቂቃ መጓዝም ፈታኝ በመሆኑ ምክንያት ነው። እንግዲህ ከስልሳ አምስት ከሰባ ደቂቃ በኋላ ይሄ ወደ 34ተኛ ዕድሜ እየሄደ ያለ ተጫዋች ነው። በጣም ብዙ ጨዋታ በኬሬሩ ያደረገ ነው። ድካም ውስጥ ሲገባ በግልጽ ይታያል። እሱም ኖሮ ጉሩ ሲፈተን ታየዋለ። ከሰባ ደቂቃ በኋላ ተቀይሮ ሲወጣ ደግሞ ፍጹም ሚዛኑን የሳተ ሳተ ማንቸስተር ዩናይትድ ለምትመለከተውና ምናልባት ከተጠባባቂ ወንበር ተነስቶ ቀሪዎቹን ደቂቃዎች በካዝሜሮ ስታንዳርድ ጨዋታውን ማስኬድ የሚችል አማካይ ቢኖረው ማንቸስተር ዩናይትድ ነጥቡ ከዚህ በላይ ሊሆን እንደሚችል በድፍረት መናገር ይቻላል። ማርክ አሁን ከሰበሰበው ነጥብ በላይ መሰብሰብ የሚችልባቸው አምስት ስድስት ነጥቦች ተጨማሪ ይኖሩት ነበር። በትክክል የቸልሲን ጨዋታ ወደኋላ መለስ ብለን ብንመለከት ካዝሜሮስ ሜዳ ላይ እስካለ ድረስ ቡድኑ ሲያጠቃ፣ ሲከላከል ፍጹም ሚዛናዊ የነበረ ወደ ሳጥን ተጠግቶ ለቡድኑ ማጥቃት አስተዋጽኦ ማድረግ ሲገባው በትክክለኛው ጊዜ እዛ ቦታ ላይ የሚገኘውን ካዝሜሮ ለተከላካዩ ሽፋን መስጠት በሚገባው የጨዋታ ሂደት ለሰከንድ የማይዘገይ በቦታው በትክክለኛው ሰዓት የሚገኘውን ካዝሜሮ ነው ስንመለከት የነበረው። ሁሉ ነገር በማንችስተር ናይትድ ሳይድ ሲሄድ ያየንበት ካዝሜሮ በቀይ ካርድ ከሜዳ ከወጣ በኋላ ግን ፍጹም የፈራረሰ የሚመስል ተከላኪው ቶሎ ቶሎ የሚጋለጥበት ከፊት ምንም አይነት ሽፋን የማያገኝበት አይነት የመከላከል ሚዛኑን የሳተ ቡድን ስንመለከት ከዛ በኋላ ማንቸስተር ዩናይትድ ባደረጋቸውም ጨዋታዎች ይህንኑ በተደጋጋሚ ጊዜ ስንመለከት ነበር። አንተ እንዳነሳው በብራይተኑ ጨዋታ ሶስት ለባዶ ተቀይሮ ወጣ። እራሱን አጣብቅኝ ውስጥ የበለጠ ሶስት ለባዶ እየመራ ካዜሜሮ ሜዳ ላይ ማቆየት ስሜት ቢሰጥ አይደለም ትክክለኛ ውሳኔ ነው። ያ ከአሰልጣኙ ጋር ተያይዞ ጥያቄዎች መንሳት አይቻልም። ግን አንድ ለባዶ እየመራ ሰባ አንደኛው ደቂቃ አካባቢ ነው ቀየሮ ያስወጡት። ረዥም ሰዓት ነው። በተለይ ለማኑኤል ዩጋርቴ ያቺ ጎል የመጀመሪያ ጎል ስትቆጠር የማቲያስ ቲል ጎል እዛ ቦታ ላይ ማቆም ነበረበት፣ ኳሱ ወደ መስመር ከመውጣቱ በፊት የሚሉ ጥያቄዎች ይነሳሉ። ግን እሱም ቦታ አደጋ ቦታ ያለው ነው። ምክንያቱም ኳሱ ቅጣት ምት ነው። ከዛ በኋላ ተሻምቶ ሊቆጠር የሚችል ኳስ ነው። ከሆነ በኋላ ነው እያነሳን የምንገኘው እሱ ማቆም የነበረበት ቦታ አደጋ ያለው ቦታ አይደለም፣ በግል ምክንያቱም ከእሱ ጀርባ ብዙ ተጫዋቾች አሉ። ወደ ጎል የሚሄድ ኳስ አይደለም። የበለጠ ወደ ከጎሉ የራቀ የሚሄድ ወደ ግራ አቅጣጫ የሚሄድ ኳስ ነበር የተመለከት ነው እሱ ላይ የሚያው ጥያቄዎች ተነስተዋል። በአሰልጣኝ ሩበን አሞሪም ስር አብሮ ሰርተዋል በሶስት አራት ሁለት አንድ ፎርሜሽን። ከዛ ውጭ ከፈረንሳይ ሊግን የመጣው በዱዌል የማይታማ ሊግ ሲመጣም የመጣው ለስድስት ቁጥር ቦታ ነው ግን በሚገባ ቦታውን እየሸፈነ አይደለም። በእርሱና በካዜሜሮ መካከል የአስር ዓመት ልዩነት አለ። ሄደሸ ግን ልዩነት የሚደንቅ ኳሊቲ እያሳየ የሚገኘው ጫማውን ሊሰቅል ጥቂት አመታት የቀሩት ተጫዋች መሆኑ የሆነ ነገሩን ተቃርኖ ስሜት ውስጥ በተቃርኖ ስሜት እንድትመለከተው ያደረግ ያ እኔ ምናልባት ማርክ የፈረንሳይ ሊግ ለአራት ዓመት በተከታታይ እንደሰራ ሰው ጥቂት ቢሆንም በፓሪስ ጀርሚ ያለው ቆይታ ማኒዌል ጋርቴ ወደ ማንቸስተር ዩናይትድ የተደረገው ዝውውር እንግዲህ ስካውት ሲያደርጉት ምን ምን አይተው እንደሆነ ለእኔ ግልጽ አይደለም። በፍጹም በማንቸስተር ዩናይትድ ሌቭል ለመጫወት ማኒዌል ጋርቴ አይመጥንም። በፍጹም ነው ማይመጥነው። ይህን እኔ ሉዊስ ኤንሪኬ የበለጠ ከኳስ ጋር ተስማሚ የሆኑ አማካዮች ይፈልጋል። ምክንያቱም በፖሴሽን ሚያምን አሰልጣኝ ከመሆኑ ጋር በተያዘ አሁን በ ፓሪስ ሰን ዠርሜን ያሉ አማካዎችን ስታይ አይነታቸው ከማኑኤል ኡጋርቴ ፍጹም የተለዩ ናቸው። የተጫዋቾቹ ኳሊቲ የበለጠ ከኳስ ጋር ኮንፎርተብል የሆኑ አማካዎችም የሚፈልግ አይነት አሰልጣኝ ነው። ቪቲኒያ ቪቲኒያ፣ ፋቢያን፣ ሪስ፣ ጆኒ ቤስ እነዚህ በጣም በጥራት የላቁ ከኳስ ጋር በተለይ የማኑኤል ኡጋርቴ በፍጹም ከኤንሪኬ ጨዋታ ስታይል ጋር የሚሄድ አማካይ አለመሆኑ ብዙም ሳይቆይ እንዲለያይ ምክንያት የሆነበት ምክንያት ማንቸስተር ዩናይትድ። እኔ ዝውውሩ በራሱ የማንቸስተርን ችግር የሚፈታ አይነት ተጫዋች አዘዋውሯል የሚል እምነት በወቅቱም አልነበረኝ። ማርክ ጥቂት ደቂቃ ነው ጨዋታዎች ላይ ብዙውን ነገር ካዝሜሮ ሰርቶት ነው የሚወጣው። ቡድኑ የመከላከል ብቻ አይደለም በማጥቃቱም ቡድኑን ጨዋታዎችን እንዲያሸንፍ የሚያግዝ አስተዋጽኦ እያደረገ ነው። ካዝሜሮ በዚህ ዕድሜው ከእሱ በአስር ዓመት የሚያንሰው ማኑ ጋርቴ ቀሪዎቹን ጥቂት ደቂቃዎች የብሩ ሚዛን ጠብቆ የማይጫወት ከሆነ በዚህ ሌቨል የሚጫወትበት ምክንያት ብዙ ግልጽ አይደለም። ያነሳው እንቅስቃሴ ማቲያስ ቴል ሰባ ሁለተኛው ደቂቃ ላይ ነው ተቀይሮ የወጣው። ካዝሜሮ ሰማንያ አራተኛው እና ዘጠና ፕላስ ዋን ላይ ጎል የተቆጠረበት ማንቸስተር ዩናይትድ፣ እንቅስቃሴውን ግን ተመልክተው ከሆነ ቅጣት ምትማርክ የተገኘ ቅጣት ምትብሎ ወደ ጎልነት አይቀየርም። አንድ ስድስት ቁጥ ካዝሜሮ ቢሆን ማለት ነው። ከዛ ሌላ ምንም አይወስንም ካዝሜሮ ቅጣት ምቱ ሊያስቆጥሩት ይችላሉ። በዚህ መልኩ ግን ካዝሜሮ እያለ ጎሎ አይቆጠርም። የማንኤሉ ጋርቴ አንደኛ አውት ኦፍ ፖዚሽን ተገኝቷል። ሁለተኛ በጥፋት በቴክኒካል ፋውል ወይም ቢጫ ካርድ በሚያሰጥ ጥፋት ይህንን ወደ አደገኛው ሳጥን እየሄደ ያለውን አስፈሪ የማጥቃት እንቅስቃሴ ማቋረጥ ነበረበት። ማለት የተሳሳተ ውሳኔ ነው። ይሄ ካልኩሌሽን እሱ አይመለከተውም። ቅጣት ምት ተገኝቶ ቅጣት ምቱም ሊቆጠር ይችላል ሚል ስሌት ለእሱ አይመለከተውም። እሱ እንደ አንድ ዲስትሮየር ስድስት ቁጥር ፕሌ ሜከር ቢሆን እኮ ይህንን ለምን አላርገም አትለው። ፕሌ ሜከሮች ብዙ በዚህ መልኩ የተቃራኒ ቡድን ማጥቃት ለመቆጣጠር ሲሞክረው አናውቅም። ዲስትሮየሮች ግን ከዚህ ሌላ ስራ የላቸው። ዲስትሮየር ነው ይሄ ስድስት ቁጥር ሌላ የተለየ ኳሊቲ ያለው ሰው አይደለም። ስለዚህ ያንን ተጠቅሞ ጥፋት መስራት ነበረበት። ያለ ጥርጥር ጎሉ እንዲቆጠር ምክንያት የሆነው በሱ የቦታ አረዳር ችግር የተገኘ ቦታ ላይ ከሱ ጀርባ ያለ ስፔስ ነው መነሻው። ስለዚህ ይህን ጥፋት ሰርቶ መቆጣጠር ነበረበት። ግን ከዛ በኋላ ኳሱ ሴንተር ከተደረገ በኋላ በቁጥር በርከት ያሉ የማንቸስተር ማትር ተጫዋቾች በፍጹም ቅጣት ምት ክልል ውስጥ ነበሩ ብሎክ ለማድረግ መሞክሩ አልማቲስ ዴሊት እሱ ጨርፎት ነው ወደ ጎልነት የተቀየረው። ምናልባት ያው እንዳልከው ጨዋታውን ቢያስቆም ሌላ የጨዋታ እንቅስቃሴ መሆን ይችል ነበር። እዛ ቦታ ላይ ቅጣት ምቱ ሄዶ ጎል ላይቆጠር ይችላል። ከዛ በኋላ ቢያንስ ሰዓቱ እየዘገየ የሚሄድበትም እድል ነበረው። ከጥፋቱ በፊት እኮ ማርክ፣ ከጥፋቱ በፊት የእሱ ፖዚሽናል አዌርነስ ችግር ነው ያስፔስ ያቦታ የቶትናም ተጫዋቾች ኳሱ እንዲያገኙት የሆነው የበለጠ መገኘት የሚገባው ቦታ ላይ መገኘት ባለመቻሉ። ስለዚህ አንደኛው ስተት እሱ ነው። ሁለተኛው ስተት የቅጣት ምት ክሪስቲያኖ ሮናልዶ፣ ሊዮኔል ሜሲ ዓለም ላይ ጆኒኒዮ፣ ፔርማቡክ ቡኪያኖ ከአንዳንድ ቅጣት ምት የማስቆጠር እድላቸው ጠባብ አደገኞቹ እሱ ሊሻማ ቦታ ነው ቦታ ነው። ስለዚህ ይሄ ሊያሰጋው አይገባም ነበር የበለጠ አደገኛውን የማጥቃት ሂደትን የፈቀደው የሚል እምነት አለኝና እንዴት አድርጎ ማንቸስተር ዩናይትድ ውጤት ማስጠበቅ ይችላል? የቀጣይ ጨዋታዎቹን ፈተናዎቹ ይመስልኛል። ማለት ጥሩ ነው፣ ጨዋታ ነው የጀመረው። በጣም ፕሮሚሲንግ ነገሮች ተመልክተናል። የአማድ ያሉና የብሪያሚን ቤሞ ጠብረት ቀጣይ ክፍል የተመለከትንበት ነው። አማድ ነው ኳሱን አመቻችቶ ያቀበለው። ብሪያም ቤሞ ጥሩ ነው የተንቀሳቀሰው። የተከላካዮቹ ላይ የነበረው ማቲስ ዲሌት በጣም ጥሩ አሁንም በተከታታይ ጨዋታዎች እየተሻሻለ መምጣቱን የተመለከትንበት ጨዋታ ነው። ማንቸስተር ዩናይትድ ጎሎች ማስቆጠር መቀጠሉን ተመልክተናል። ይሄ ሌላኛው የማንቸስተር ዩናይትድ ካለፉት ዓመታት አንጻር በጣም ጥሩ ነገር የተመለከትንበት ነው። ከሜዳው ውጪ ሁለት ጎሎች ያስቆጠረበት ጨዋታ ነው። ወደ ቶተና ሜዳ ሄዱ። እንደዚህ አይነት በጎ ብዙ ነገሮች የተመለከትንበት ቢሆንም ግን አሁንም ማንቸስተር በዝውውር መስኮቱ ጎሎች እንደሚያስፈልጉት በዝውውር መስኮቱ የተጫዋቾች ዝውውር ላይ መሳተፍ እንዳለበት የሚያሳዩ ጨዋታዎች ናቸው። ተከታታይ ጨዋታዎች የተመለከት ነው። በተለይ አማካዩ ላይ አማካዩ ላይ የአንድ ተጫዋች ዝውውር ማከናወን ካልቻለ ለቶፕ ፋይፍ የሚደረገው ፉክክር ላይ የተሻሻለው የቡድኑ የማጥቃት ዲፓርትመንት ጎሎች እያስቆጠረ ቢቀጥል እንኳን በእንደዚህ አይነት ጥቃቅን ስህተቶች ጎል የሚቆጠርበት ከሆነ የሚፈልገውን ነገር ለማሳካት ይቸግራልና አሁንም የስኳድ ብዙ ላይ በተለይ አማካዩ ላይ ያለውን ችግር ለመፍታት ጥረት ማድረግ አለበት ብዬ ነው የማስበው። የዙር መስኮቱ ሊከፈት ሁለት ወራት ይቀራሉ። በዛ ክፍተት እንግዲህ ልክ ባለፈው የውድድር ዘመን ጥር ወር ላይ ፓትሪክ ዶርጉን እንዳስፈረመው አማካይ ቦታ ላይ በውሰት ወይም ደግሞ በአንድ ቢያንስ ለሁለተኛው የውድድር ዘመን አጋማሽ ሊያግዘው ሊጠቅመው የሚችለውን ተጫዋች በአማካይ ቦታ ላይ ማስፈረም እንዳለበት ጥያቄ የሚነሳበት ጉዳይ አይደለም። ቶትናም በሳምንቱ አጋማሽ እንግዲህ የሻምፒዮንስ ሊግ ጨዋታ ከናው ነው ኤፍሲ ኮፐንሃገንን አራት ለባዶ በሆነ ውጤት አሸንፏል። ማንቸስተር ዩናይትድ ደግሞ ጨዋታውን ያከናወነው ባለፈው ሳምንት ቅዳሜ ነው። በማካከላቸው የአራት የአምስት ቀን ልዩነት የማገገሚያ ጊዜ ልዩነት አለ፣ ግን ማንቸስተር ዩናይትድ ያንን አጋጣሚ መጠቀም አልቻለም። እንግዲህ እስከ 84ኛው ደቂቃ ድረስ እየመራ ያ አልሆነም። ካዜሜሮ እድሜው ከመግፋቱ ባሻገር ቦታው እንግዲህ ሰፊ የሜዳ ክፍል መሸፈን የሚጠይቅ ነው። የበለጠ ታታሪነትንም ይፈልጋል። አጠገቡ ሆኖ የሚያግዘው ተጫዋች የለም። ብሩኖ ፈርናንዴዝ እዛ ቦታ ላይ ዲሲፕሊን ሆኖ የሚጫወት ተጫዋች አይደለም። ቡድኑ የሚከተለው የጨዋታ መንገድ ደግሞ ኮንትሮል የለውም። አንተም አጥቃኝ፣ እኔም ለአጥቃ አይነት ከሳጥን ሳጥን የሚሄድ እንቅስቃሴ ነው እያስተዋልን የምንገኘው እና ያ ደግሞ የጊዜ ጉዳይ ይሆናል እንጂ ሰዓት እየገፋ ሲመጣ የበለጠ የአማካይ ክፍል ላይ ተጫዋቾችን እንደሚያዳክም ወይም የድካም ስሜት ውስጥ እንደሚያስገባ በግልጽ የተመለከትንበት ነውና ሁለት ተከታታይ ጨዋታ አይተውታል። ነጥብ መጣላቸው እንጂ ባሸነፉባቸውም ጨዋታዎች ከሰንደርላንዱ ጨዋታ ውጪ ብዙዎች በፈተና ያሸነፉባቸው ናቸው። ቀድሞ ቡድኑ ጎል አስቆጥሮ በርንሌይ፣ ብራይተን ኤንድ ሆቭ አልቢዮን፣ ቼልሲ በዚህ ረገድ የሚጠቀሱ ናቸው እና ምናልባት ቀጣዮቹ ጨዋታዎች ከቀደሙት ጨዋታዎች አንጻር ፈታኝ ላይሆኑ ይችላሉ ትልቅ ጨዋታዎችን ኦልሞስት ጨርሷል። ማንቸስተር ዩናይትድ ከቶተናም ተጫውተዋል። ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል ከነኚ ጋር ተጫውተዋል። በእርግጥ በእንግሊዝ ፕሪምየር ሊግ ደግሞ ቀላል የሚባል ቡድን የለምና አሰልጣኙ ምናልባት ቀጣይ ይሄን ችግራቸውን ሊፈቱ ይችላሉ ወይ? በቅርብ ጊዜ አርሰናል አንድ ለባዶ ውጤት በሁለት ፈታኝ ጨዋታዎች በክራቫን ኮቴጅ ከፉላም በኤምሬትስ ከክሪስታል ፓላስ ጋር ውጤቱን አስጠብቆ መውጣት እንደቻለ ይታወቃል። ምን እንኳን ባለፈው ቅዳሜ ከሰንደርላንድ ጋር ባደረገው ጨዋታ አንድ ለባዶ ከመመራት ተነስቶ ሁለት ለአንድ መርቶ ባለቀ ሰዓት ጎል ቢያስተናግድም አልፎ አልፎ መከሰት ያለበት ነገር ነው እንጂ በየጨዋታው እንዲህ መሆን መሆኑ ጥሩ ስሜት የሚፈጥር አይደለም። ከዛ ባሻገር በቡድኑም ስነልቦና ላይ ተጽዕኖ የሚያሳርፍ ምክንያቱም ቀድሞ ጎል ያስቆጥር ቡድኑ ተጫዋቾ ቡድኑ አይተማመንም፣ ደጋፊዎቹም አይተማመኑም። አንድ አይደለም ሁለት ጎሎችንም ቢያስቆጥር ውጤቱን ይዞ ስለ መውጣቱ እርግጠኛ መሆን አይቻልም። ምናልባት በዚህ ኢንተርናሽናል ብሬክ በእነኛ 15 ቀናት አዲስ መፍትሄ ይዘው መቅረብ ያለባቸው ይመስለኛል፣ አሰልጣኝ ሩበን አሞሪም። ያ ፈታኝ ነው ማርክ፣ ምክንያቱም አሰልጣኙ በሲስተም ለውጥ፣ በጨዋታ ውስጥ ባለ ተለዋዋጭነት የያዙትን ነገር የማስጠበቅ ፍላጎት ፈጽሞ እንደሌላቸው እየተመለከትን ያለ ነው። ጎል በጨዋታ ጎል ሲያስቆጥሩ የጨዋታው ደቂቃ የገፋም ሲመጣ የተወሰነ የአማካይ ቁጥር በማብዛት የብሩኑን መከላከል በማጠናከር የያዙትን ነገር ይዘው የመውጣት ፍላጎት አሰልጣኙ የላቸውም። የሲስተም ለውጥ ብዙ አትመለከትም ይሄ ያገኙት ያገኙት ነገር ሊሰጣቸው የሚገባ ተለዋዋጭነትን እንኳን ሲጠቀሙ አትመለከትም። ስለዚህ የሲስተም ለውጥ ካላደረጉ ሰው በሰው በመቀየር ነው። የያዙትን ነገር የማስጠበቅ እምነት ያላቸው ማለት ነው። አሰልጣኙ ካዝሜሮን በማስወጣት ማኑ ጋር ቴን የበለጠ ወጣት አማካይ በማስገባት የያዙትን ውጤት የማስጠበቅ ፍላጎት ተመሳሳይ ነው፣ በየጨዋታው የሚያደርጉት አሰልጣኝ ሮበና ሞሪ። ያ ደግሞ ብዙ እየሰራላቸው አይደለም። በተጫዋቹ የአቋም ጥሩ አለመሆን ምክንያት ካዝሜሮ ለምን በዚህ ደቂቃ እየተቀየረ ይወጣል የሚል ጥያቄ ማንሳት የሚቻል አይመስለኝም። የሚገባው ሰው ግን እሱ የሚሰራውን ስራ ለመስራት ተቸግሯል። ስለዚህ በሲስተም ለውጥ ያንን ማድረግ የማይፈልጉ ከሆነ አሁንም በሰው በሰው በማኑኤሉ ጋርቴና በካዝሜሮ መለዋወጥ ባለፈው እንደተመለከትነው ደግሞ በሁለቱ ኮቢ ማይኖንና ማኑ ጋርቴን ሁለቱን አማካኝ ለማድረግ በመሞከር ተለዋጭነት በሌለበት ሁኔታ አሁንም በተመሳሳይ መፍትሄ የያዙትን ውጤት የማስጠበቅ ችግር ሲገጥማቸው እየተመለከተ ነው እና አሰልጣኙም የተወሰነ ቢያንስ በጨዋታ ውስጥ በጨዋታ ውስጥ ለሆኑ ደቂቃዎች የያዙትን ነገር ለማስጠበቅ ተለዋዋጭነት የሚጠበቅባቸው ይመስለኛል። አሰልጣኙ ሩበን አሞሪም ቡድኑ ጎል ካስቆጠረ በኋላ ኢኮኖሚካል ፉትቦል መጫወት ከዛ ውጭ ከኳስ ጀርባ በመሆን ለመልሶ ማጥቃት እንቅስቃሴ የተመቹ ብዙ ተጫዋቾች ያሉት ቡድኑ ያን የጨዋታ እንቅስቃሴ መተግበር እጅግ በጣም አስፈላጊ ይሆናል። ከዚህ በኋላ ማንቸስተር ዩናይትድ የሚኖርበት ፈተና ቀድሞ ጎል ካስቆጠረ በኋላ ውጤቱን አስጠብቀው የመውጣት ጉዳይ ነው። ያንን እንዴት ያደርጋል? አሰልጣኝ ሩበን አሞሪም አዲስ መፍትሔ ያበጅተው ከኢንተርናሽናል እረፍት በኋላ መመለስ ይኖርባቸዋል። ቀጣይ የማንቸስተር ዩናይትድ ጨዋታዎች ያን ያህል ከቀደሙት ጨዋታዎች ጋር ሲነጻጸሩ ያህን ያህል ፈታኝ አይደሉም። ያለፉትን ሁለት ተከታታይ ጨዋታዎች ቡድኑ እንግዲህ ከሜዳ ውጭ ነው ጨዋታውን ሲያከናውን የነበረው ከኒቲንጋም ፎረስት እና እንደዚሁም ደግሞ ከቶትናም ጋር። ቀጣይ በሜዳው ከኤቨርተን ጋር ነው የሚጫወተው ከኢንተርናሽናል እረፍት በኋላ። ከዛ በኋላ ፈታኝ ጨዋታን ያለው ከክሪስቲያን ፓላስ ጋር በሴልሀርስት ፓርክ። ከዛ በሜዳ ዌስት ሀም ዩናይትድን ያስተናግዳል። ከሜዳ ውጭ በውጤት ማጣት ቀውስ ውስጥ የሚገኘውን ወልቭስን በሞሌኑ ይገጥማል። በሜዳው ቦርንመዝን፣ ከሜዳ ውጪ በቪላ ፓርክ አስቶን ቪላ፣ ከዛ በኋላ በኒውካስል ኦልትራፎርድ ላይ እያለ የሚቀጥል ይሆናል። እናንተስ በዚህ ዙሪያ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን አድርሱን፣ ሰብስክራይብ አድርጉ፣ የበለጠ ቤተሰባዊ ትስስራችሁን አጠናክሩ። ስላዳመጣችሁን ከልብ ከልብ እናመሰግናለን።